ባዩሽ ተገደለች የኔ የምትለው ቀኝ እጇ እስከ ዛሬ እየከፈለች ብዙ ወንጀልን አብረው ሲሰሩ የነበረው ሰውዬ ወይም ቦዲ ጋርዷ ዛሬ እሷን በርከት ባለ ገንዘብ በከፈለው መሰረት አቶ በቃሉ ግንባሯን ብሎ በሽጉጥ ባዩሽን ገሏታል አሰላሙአሌኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለው። ዛሬ ሌላችሁ የመጣሁት ነዋ ላይ ድራማን ክፍል 116ን ማለት ነው እንድትከታተሉ በአክፍረው ትጋብዛለሁ ማለት ነው። ወዳችሁና ክፍዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። እኔ ወደ ቪዲዮ አመራለሁ ማለት ነው። እስከ መጨረሻው ድረስ ማየታችሁን ፈጽሞ እንዳትረሱ ማለት ነው። እንግዲህ ነዋ ላይ ድራማ ማለት ነው ምላሴ ታምቹን በፖሊስ አዚዞት ነበረ። እሷ ግን ከድንብላል ጋር ወይም ሀና ማለቴ ነው ታምቹን ታሟን ስትላት ድንብላል በቃ ከታመመማን መፈለግ አለብን ብላት፣ ድንብላል ግን ለይዛት ለመሄድ ፍቃደኛ አልነበረችም። ምክንያቱም ታምቹ እሷም እንደ ቤተሰቦቿ ናቸው፣ ልታሳሰረ ትችላለች። ስለዚህ ማንንም እዝህ እንዳለሁ እንዳትነግሪያቸው ብሏት ነበረ። ነገር ግን ምላሴ ተከታትሎ ታያት በኋላ ስትነግራ በቃ ትድጋሜ ዝህ ሰፈር እንዳትመጪ እኔንም አታገኙኝም ብሎ ተሰናብቷት ነበረ። ላደረግሽልኝ መልካም ነገር ሁሉ እግዚአብሔር ክፈልሽ፣ ውለታሽም መቼም አልረሳም። ጎዳና ላይ ከወደኩ ጀምሮ አንቺ ነበርሽ ከጎን ያለሽ ብሎ ሰፈሩን ለቆ ሲሄድ ምላሴ ግን በፖሊስ ጠቁሟ ሲዞታን ሃናም እሱን እሷ እንደነገረቻት ወይም ዱርዮች እንደደበደቡት እና ሁለተኛም እንድታገኘኝ እንዳትሞክር እንዳላት ለሃና ስትነግራት፣ በቃ ሄዶ መታከም አለበት። ስለዚህ እኔ ከቤተሰቦችን ከማግኘቴ በፊት ተምቹንና አሴርን ነበር ማቃቸው ስለዚህ ስጋት አይግባሽ፣ ሁሉንም ነገር ለተንቹ አስረዳዋለሁ መታከም ስላለበት ነይን ሄድ ብላት ይዛኬዳ ቀኑን ሙሉ ሲፈልጉ አተውት ወደ ቤት ይገባሉ። ወደ ቤትን በገቡ ሰዓትም እናታቸው ግን በጣም ተጨንቃ ነበረ። ምክንያቱም ቀደም ሲል አበስሯት ነበረ አበስሯት ነበር። ምላሴ ምላሴም እንዲሁ በሚል ነግራታል። እናቴ ዛሬ የሰራሁትን ነገር አታምኔም ብነግርሽ ይላታል። እሷም ብዙ ተማውራት በፊት ተናገር ስትለው የእርግብ ፍቅረኛ አስያስኮትኮትለዋል ይላታል። እሷም በጣም ትናደድና ምንድን ያደረግከው እንዴት እንደዚህ ታደርጋለህ? ምላሴ በጣም አስተዋይ ልጅ እንደነበር ካቃለሁ፣ ነገር ግን ዛሬ ያረግከው ነገር ለራስህ ራሱ ይቅርም አትለው ነው ትለዋለች። እሷም እናቴ አንቺ እሱ አንቺ እናቴ ችግር ውስጥ ስገቢ ቆሜ ማየት አልፈልግም በእርግጠኝነት እርግ እርግብ ያለችበትን ፍቅረኛዋ ስለሆነ ያውቃል ስለዚህ ፖሊሶቹ ሲያናዝዙት እውነቱን ይናገራል ባዩሽም ድጋሚ ትታሰራለች ስለዚህ እናቴ እኔ የምጸጸትበትን ስራ አልሰራሁም ለምን እንደሆነ አላውቅም ምክንያቱም ይሄ ነገር የሚያኮራ ነው ብሎ ጥሏት ይገባን እሷም ሜላትም የምታደርገው እርካታ እየተንቆራጠጠች ነበረ በተመሳሳይ ሰዓት ሰላምዬ መጣ። ቤቱ ተረብሿል። እህት ልጅና እናት ምን እንደሚያደርጉ ግራ ገብቷቸዋል። ወደ ምላሴ ክፍል ገብታ አንተም ተጨንቀሃል እናቴም ተጨንቃለች፣ ምንድ ነው ነገሩ ብላ ስጠይቀውም እኔ የእርግብን ፍቅረኛ አስያዝኩት ብዬ ነገርኳት። እሷ ምን እንደሚያስጨንቃት አላውቅም፣ እማዬ ምን እንደነካት አላውቅም ይላታል ሰላምዬም በጣም ተደነግጥና ምንድን ነው ያደረግከው ምናሴ እንዲህ ማድረግ አልነበረብህም የእርግብ ፍቅረኛ እኮ የተባለው የሀና ጓደኛ ነው ወይም የአሴር ጓደኛ ነው ምን ሲላትም አዎ እንደዚህ ማድረግ አልነበረብህም እኛም አማከር ነበረብህ ትለዋለች እኔ እኮ እንደዚህ እንደሆነ አላወቅኩም እሷ እኮ ወይም ሀና እኮ ከእኛ በላይ ነው እነሱን የምትወዳቸው እንዴት እንደዚህ ታደርጋለህ በጣም ነው የምታዝንብህ ትለዋለች በዚህ እየተባባሉ እያለ ሀናና ድንብላል ቀኑ ሙሉ ሲንከራተቱ ውለው ማታ ላይ ወደ ቤት ይገባሉ። ምን ነው ልጄ አስጨነቅሽኝ እኮ የት ሄዳችሁ ነው? ለምን ታትናገሪ? ወይም ስልክሽን ይዘሽ ሳትወጪ ሀንዬ? ትላታለች። እርግብን ወደ ቤት እንድገባ ወይም ወደ ኩሽና እንድትገባ ትነግራትና ሁሉንም ነገር ትነግራታለች። እናቴ ባዩ ሳቀርመን አትቀርም፣ ባዩ ሳቀርመን አትቀርም ታምቹን ድም ብላል አግኝታው ነበረ ስለዚህ በዛ ቦታ ያለችን ቦታ ብንሄድ ብንፈልግ አጣ ነው ስለዚህ ሳትገለው አትቀርም ባዮች ትላታለች። ለዝ ነው እንዴ ወይም ስልክ ሽንኮ ብት ነገር ሆኑ ቢሆን ሁሉንም ነገር እንፈታው ነበር ትላት ምነ ማዬ ምን አዲስ ነገር አለ? ስትላትም ልጁ ባዩሽ ይዛው ሳይሆን ምላሴ ለፖሊሶች አስጠቁሞ አሳስሮት ነው ትላታለች። በጣም ትደነግጣለች። እንዴት ስትላትም እሱ ምላሴ ም ያንቺ ጓደኛ መሆኑን አያቅም፣ እርግብ የት እንዳለች ያቃም ብሎ ስለገመተ ብቻ ያንን አድርጓን ትላታለች እሷን በጣም ትናደድና እንዴት እንደዚያ ያደርገን ማ ይሄ መቼም እጅሽ እዚያ ስራ ላይ እንደሌለበት ተስፋ አደርጋለሁ ትላታለች ፈጽሞ ልጄ እኔ እጄ የለበት እንትን አለች ድንብላ ምላሴም ጋር ሄዳ ምንድን ነው ያደረግከው እህትህ ነኝ አይደል ለምን የምታደርገውን ነገር አታማክረኝም? ነውስ እንደ እህት አትቆጥረኝም? ብላ አሁን ከክፍሌ ለቀህ ውጣልኝ ትለዋለች። እሱም የእሷ ጓደኛ እንዳልሆነ ሊያስረዳት ቢሞክርም ሃና ግን በጣም ተበሳጭታ ስለነበረ ፈጽሞ ልትሰማው ፈቃደኛ አልነበረችም። በቃ አንቺ ተረጋጊ ብሎ ጥሏት ይወጣና ወደ ሳሎን እሷም የሆነውን ነገር ሁሉ ለአሴር ልትነግረው ወይም ለጆሮ በተደጋጋሚ ብትደውልም እሱ ግን ወንድሙን ወይም ጓደኛውን ሲፈልግ ውሎ እሱም ደግሞ ነበረ ድክም ብሏቸው ነበረ። ፋዘር እና እሱ እንደውም ሻይ ቡና እያሉ ለምን ለሃና ደውለህ ያለበትን ቦታ አውቃለሁ ብላ የለም ለምን አትጠይቃትም ብለው ፋዘር ሲጠይቁት እኔ ከእንግዲህ ወደ ፋዘር ሃናን እጅ ብዬ እጄን አልዘረጋም። እርስዎም እንደ ሀና ካሉ መቅረት ይችላሉ። እኔ ራሴ ወንድሜን ወይም ጓደኛዬን ፈልጌ ማግኘት አያቅተኝም ሲል ይመልስላቸዋል። እሱም እሳቸውም እንደዚህ እንዴት ትላለህ ልጄ? አንተም ታምቹም ሀናም ልጆች ናቸው። አይ እንደዚ ይበሉ፣ እንደዛ ካሉ ወገቦትን አስረው ከኔ ጋር ለመፈለግ ይስማሙ፣ ሀና የሚሉትን ነገር ፈጽሞ እንዳያስቡት ይላለ። እሳቸውም በቃ ብለው ተግሰው ዝም ካሉ በኋላ ሀና ትደውላለች። ይዘጋባቸውና ይሄዳሉ መንገዳቸውን። ሻይቡና እያሉ ተው ደውልላት ብለው ቢለምኑትም ታምቹ ግን ወይም ታምቹን ለማግኘት እሷ መንገዱን ቀላል ታረግልናለች ብለው ቢነግሩትም ጆሮ ግን ፈጽሞ ፈቃደኛ አይደሉም። ወደ ቤትም ገብተው ለመተኛ ሲሉ ድጋሚ ያነሳበታል። ምክንያቱም በየደቂቃ ስልኩ እየጠራ ነበረ። መልሶ ሲዘጋው ሀና መሆኗን አፋዘር ያውቁ ነበረ። በከባዱ እንደተጣሉ ጥርጥር የላቸውም። ነገር ግን እንዴት አድርገው ችግራቸውን እንደሚፈቱላቸው ግራ ገብቷቸው ፋዘርም አንሳና ምን እንደምትል ስማት ቢሉትም ስለተምቹ ነው እኔንም አላት ፈልገኝም ይላቸዋል እሳቸውም በቃ አትንጨቃጨቅ ተኛ ይሉትና ይተኛን በጧት ቁርስ ሰርተው ፋዘር ፍርፍራቸውን እየተጎራረሱ አባትና ልጅ እየበሉ ሀና ድንገት በር ከፍታ ትመጣለች በር ከፍታ ስትመጣ አሴርም ምግቡን ፍራሽ ላይ አስቀምጦ ሊወጣ ሲል በሩ ላይ ቁም፣ ማለቴ በሩን ትይዝበታለች። እንዲወጣ አልፈቀደ። ሀና በሩን ክፈችልኝ፣ ልወጣ ነው ሲላትም እኔ ለሊቱ ሙሉ ስቀጠቅጥኩ ያደርኩት አንተን ፈልጌ ነው ትለ እኔ አልፈልግሽም ይላታል። እሷም ዛሬ ግን ወደህ ሳይሆን በግድ ትሰማኛለህ፣ ምክንያቱም አንተን የሚመለከት ጉዳይ ስለሆነ እኔ ደግሞ ከአንቺ ምንም ነገር አልፈልግም፣ መስማትም አልፈልግም። በቃተኝ ልሄድበት እያለ ሲጨቃጨቁ ያለ ፋዘርም ምን መሆናችሁ ነው እናንተ? ልጆች ለምን አትስማሙ? ለምንድን ነው አንቺስ? ምንድን ነው የምትነግሪው ብለው እሷንም እሱንም ካስቆሟቸው በኋላ እኔ ጓደኛ መፈለግ ስላለብኝ እባክሽ በሩን ክፈችልኝና ልውጣበት ሲላትም እኔ ስለ ጓደኛ ልነግርህ ነው የመጣሁት ብላ እሷም ወሬዋን ትቀጥላለች። ሃናም ጓደኛ ታስሯን ብሎ ስትነግረው በጣም ይደነግጥና ጆሮ ምን ብሎስና ማን ያሳሰረው ሲላትም መላሴ አሳስሮታን። ያለበትን ቦታ ስለሚያቅ ጠቁሞ ለፖሊሶች አሳስሮታን። በጣም ይናደድና መላሴ ማለት ወንድምሽ ነዋ አይላታን። አዎ ትለዋለች። እሱም በሩ ላይ ያለችውን ሀናን ግፍትራ አድርጓት በሩን ከፍቶ ይወጣን። ፋዘርም ትኩር ብለው አይኗን እያዩ እውነት ነው ምኔ ልጅ የተናገርሺው፣ ወንድምሽ ነው ተምቹን ያስያዘው ሲላትም፣ አዎ አባዬ ተተምቹን ያስያዘው ፋዘር ነው ማለቴ ምላሴ፣ ነው ትለዋለች። እሳቸውም በጣም ያዘኑ እና በጣም እኔ እኮ ተምቹ በመታሰሩ አይደለም ያዘንኩት ይላታል። እና አባዬ፣ በምንድነው ያዘንከው ብላ ስትጠይቀውም ምክንያቱም የእነሱ እስር ቤት ማለት ሁለተኛ ቤታቸው ነው። ነገር ግን እናትሽን እንደዛ ለምኛት ታሳስረዋለች ብዬ አላሰብኩም ነበረ። በጣም ነው የሚያሳዝኑት። አረ አባዬ፣ እነሱም እኮ እውነት አላቸው። ያው እርግብ ያለችበትን ቦታ ያውቃል ብለው ስላሰቡ ነው ትለዋለች። ፋዘርም በጣም ይቀየሙ። ተይና ሀንዬ ተይ እንድታዘብሻት ታርጌ። እነዚህ ልጆች እኮ ንጹህ ልብ ነው ያላቸው። ምንም እኮ ያውቁ። እኔ በጣም ነው ያሳዘኑ። ምን ላርግላቸው፣ እንደው ምን ልሆንላቸው እያሉ ፋዘርም ቀጠሉ ወሪያቸውን። ሀና ግን ምንም ያን ያክል አልመሰላትም። ነገር ግን ብዙም ባትሆንም ትንሽም ቢሆን ተደናግጣለች። እኔ ምን ላርግ አባዬ፣ የኔ ወንድም እንደሆነ የኔ ወንድም ሳያቅ ነው ይሄን ያደረገው ትላለች። ግን እናትሽ እጅዋ የለባትም ስለም ማርያምን እልሃለሁ አባዬ፣ እጇ የለባትም። ታይታይ ታይሃንዬ እናትሽ ስለሆነች ላለባብ ስላት ብለሽ ነው። ምክንያቱም እኔ ያናደደኝ እሷም ሆነች ማንም ሆነ እሷን ሄጄ እግሯ ስር ወድቄ እንደዛ ስለምና ስለነበረ ነው እንጂ እንዲህ ማሳሰሯ የማይቀር ቢሆን መለመን አልነበረብኝ የሚላታል። እንዴት ዛርገህ ነንበር እንደ አባዬ ስትለው፣ አዎ አድርገሃን ትለዋለች። ግን እኮ እነሱም በድጋሜ ልክ አላቸው ብላ ትነግረዋለች ለፋዘር። ለነገሩ አንቺ ቤተሰቦች አይደሉ ሁሌም ልክ ናቸው፣ እኔ ቤተሰቦችን ከነተምቹ ማስበልጥ ነው የሚመስልህ አባዬ ብላ ስትመልስለትም፣ ፋዘርም እንኳን ከነተምቹ ከኔም ማስበልጠሻቸዋ ብሎ ፋዘርም ጥሏት ይሄዳል። ሀናም ፍራሽ ላይ ስቅስቅ ብላ ታለቅሳለች። ወደ ቤት ትመለሳለች። ወደ ቤት ስትመለስ አባቷ ወይም አባቷንም ሆነ ወንድ ጓደኛዋን አስከፍታ ስለነበረ በጣም ከፍቷት ነበረ። ምላሴ ሊያናግራት ሶፋ ላይ ተቀምጦ ስለነበረ እጇን ቢዛትም ትወረውረዋለች። እጁን አትንካይ ትለዋለች እና ትገባለች ወደ ክፍሏ። ወደ ክፍሏ ከመግባቷ በፊት በጣም ይጫጫሃሉ። ሲጫጫሁም ሰላምዬ ትመጣለች። ምንድን ነው ነገሩ ስላትም ይኸው እንተምቹን እኮ ለምን አሳሰርክ ብላ እያወራችኝ አይደለም። ምን እንደማድረግ እራሱ አላውቅም። ጨንቆኛ፣ ሀና የምታመም እየመሰለኝ ነው ይላታል። አንተ ብትታመምም የሚያሳክምህ አለ፣ ብትራብ የሚያጎርስህ አለ፣ ልብስ ባይኖረህ የማይለብስ የሚያለብስህ ቤተሰብ አለ። እነሱ ግን ማንም የላቸውም። አንደኛቸው ለአንደኛቸው ናቸው ያሉት። ይህን በማድረግ በጣም ነው ያፈርኩት። እህትህ ብሆን በድጋሚ ታማክረኝ ነበረ ትላለች ሰላም። እየት መጣና፣ አትጩሂበት። ምላሴ ማለት ለእኔ ከሁሉም በላይ ነው ለአንቺ ነዋ ብላ ተጣልተው አሁንም ወደ ቤት ትገባለች። ሀና ክፍል እያለች ጆሮ በጣም ተናዶና ተበሳጭቶ ስለነበረ ይመጣን እየተ አንገቱን አንቆ ሊመታው ነበረ፣ ምላሲን ሀና ግን አልነበረችም እና ቤት ውስጥ እንትና ሰላምዬ በሆዱን ይዛ ወደ ሶፋው ተወረውረውና ትጥለዋለች። ይሄ እየተጫጫሁ ያለ ሜላት ትመጣለች። ወይዘሮ ሜላትም ምንድነው ስትላትም እናንተ ራስ ወዳጆች ናችሁ፣ ክብራችሁ ብቻ ነው የምታቁት። ለእናንተ ሲል እዝጦስ ውስጥ ገባ፣ እናንተ ግን ማሳልፋችሁ ለፖሊስ ሰጣችሁ ትለዋለች በጣም ታዝንና ሜላትም ጆሮ ቁጭ በልና እንነጋገር ያለውን ነገር ትላለች። እኔና እንድናንተ አይነት ራስ ወዳድ ሰው አይችም አላቅም ብሎ ጥሏቸው ይሄዳል። ሜላትም ምን ማድረግ እንዳለባት እያሰበች እያለ እድም ብላ ልጁ በጣም ታሟል ትዬ ምናልባት ታኪም ቤት ወይም ቢወስዱትና ቢያሳክሙት ጥሩ ይመስለኛል፣ ልጁ በጣም ነው የተደበደበው ትላታለች። ይህንንም ስላለቻት ሜላት ወደ ወስ ወደ እንትን ታቀናለች ወደ ፖሊስ ጣቢያ እዛም ሄዳ የነበራትን መረጃ ሁሉ ትሰጣቸዋለች። ምክንያቱም ዘሪሁን ተምቹ፣ ፋዘር አሴር ሆነው ስለ ባዩሽ ስለሚሰሩት ስራ ወይም ስለተገደለው ሊሳይቀር ሁሉንም ነገር መረጃ ሲሰበስቡ ስለነበረ እንዲህ እንዲህ ስለነበረና እሱ ልጁ እኛን ሊረዳ ብሎ እንጂ ልጅቷ እንደማያቃት እርግብን እንደማያቃት የእርግብ ተባባሪ እንዳልሆነ የባዩሽ ገዳፊ እንዳልሆነ ሁሉንም ነገር ታስረዳቸው እና ከፖሊስ ጣቢያ ስትወጣ መንገድ ላይ ታገኘዋለች። ቁጭ ብሎ ምን ነው ጆሮ፣ ምን ነው ተቀመጥ ትለዋለች። ምን መሄጃለኝ፣ የት ሊሄድ፣ ወይዘሮ መላት ወንድሜ እንዲሆነ አሳልፋችሁ አሳስራችሁታን፣ ሰታችሁታን። ስለዚህ እስከ ዛሬ ፖሊስ ጣቢያ ገብቶ ይወጣ ነበር። አሁን ግን በነፍስ ገዳይ ነው የታዘረው፣ ሊወጣም አይችልም። ስለዚህ ምን ላርክ፣ ምን ልሁን፣ እስቲ ንገሪ ትለታለኝ። በመጨነቅና በመጠበብ ምንም የሚሆን ነገር የለ። ስለዚህ እባክህ አንተ ተረጋጋ፣ እኔ ሁ ምንም ነገር አስተካክያለሁ፣ ትለዋለች እሱም ምን ይላታን በመደንገጥ ምን ነው ይህን ያህል ምንም የማናደርግ ወይም ውለታ የምንረሳ ነው እንዴ የምንመስለ ስትለው፣ አይ እንደዛ እንኳን ማለት አይደለም ግን ያው ምን ማድረግ ይቻላል አንዴ ከተያዘ ብዬ ነው ስትለውም፣ ያለኝን መረጃ በሙሉ ሰጥቻቸዋለሁ። ስለዚህ በቅርቡ እንደሚፈቱትም ቃል ገብተውልኛል። ጆሮ አንተ አትጨነቅ፣ ብላ ታጽናናውና የምትፈልገው ነገር ካለ ሁልጊዜም ጊዜም ቤቴ ክፍት ነው ትለዋለች። ይህን ስላደረግሽልኝ ወይዘሮ ሜላት በጣም ነው ማመሰግነው፣ ወንድም ማለት ለኔ ምን ማለት እንደሆነ አልገባሽም ይላታል። በቃ ይህን ያል ነው የምትሉ እንዋደዱት ማለት ነው ብላ እሺ ብለው ተስማምተው ይሄዳሉ። ታምቹ ይህን እያለ ታምቹን እያሰበ እያለ ወደ ቤት ሄዳ ወይም ወደ ፋዘር እውነቱን ሊነግሩት፣ ምክንያቱም ሜላት ልታስለቀቅላቸው እንደሆነ ሊነግሩት እየሄዱ እያለ ባዩሽ ቦዲጋርዱ አንድ ቀጥረው ነበረ የሆነውን ነገር ምን ማድረግ እንዳለበት ልትነግረው ሜላትን መከታተል እንዲያቆም፣ አቶ በቃሉን መከታተል እንዳቆም፣ ትኩረቱን ሁሉ እንትና ላይ እንዲያደርግ እርግብ ላይ ከቻለ ደግሞ ፖሊስ ጣቢያ ገብቶን ቢሆን ተምቹን እንዲገልላት አድርጋ ትነግረዋለች። እሱ ማታ እንደምትሞች ማን በነገረች ብሎ የእርግብን ጓደኛ ያገኛታ ሜሮን ሜሮንን አግኝቶ ማታ እንድትቀጥሪያት ይፈልጋታለሁ ይላታል። እሷም ለምን ብላ ስጠይቀው እከፍልሻለሁ ሲላትም ክፍያ ምንም አልፈልግም ስትለው በቃ መልካም ብሎ ማታ እንደተባባሉት ይቀጥራታል። ማታ እንደቀጠራት ሴትዮዋ እየደረሰች እያለ ሲሆን ሂጂ ይላትና ሜሮንን ያባርራታል። ባዩሽ ሜሮንን ስጠብቅ ቦዲጋርዷን ነበር ያገኘችው። በጥይትም ግንባሯን ይላታል።